የተስፋና የእሸት ጊዜያት እንደሆነ ሁሉ ህዳር ደግሞ የፍሬ፣ የፍቅርና የአዝመራ ወር ነው። ህዳር አንድ ላይ ማደርን መሰብሰብን ያመላክታል። ህዳር የጥጋብ የእርካታ፣ የጨዋታ ወቅትም ነው። በአብዛኛው ግን ወርሃ ህዳር የእረኛ ወር ነው እየተባለ ነው የሚታወቀው። አለቃ ኪዳነ ወልድ ክፍሌ ህዳርን እረኞች ወይንም ጠባቆች ውጭ የሚያድሩበት ወር ነው በማለት ትርጉም ሰጥተውታል። ህዳር በተለይ እረኞች ወር ነው የተባለበት ምክንያት አለው። በመጀመሪያ ህዳር እረኛ እንደ ቤትና ዱር እንስሳትና አዋፍ ጠግቦና ረክቶ የሚውልበትና የሚያድርበት ወቅት በመሆኑ ነው። የሽምብራና የስንዴ እንኩቶ እያነኮተ የማሽላና የገብስ እሸትን እየጠበሰ በጠራው የወንዝ ውሃ እየዋኘ ራሱን የሚያዝናናበት በክረምት ቆፈን በጥቅምት ውርጭ የተኮራመተውን ጨማዳ የክረምት ገላ ፈታ ፈካ የሚልበት ጊዜ ነው። በህዳር አትበል ዳር ዳር የሚለው ሀገረኛ አባባል እንደ ልብህ ብላ፣ ጊዜው የበረከት የጥጋብ ጊዜ ነውና አትግደርደር ለማለት ነው። ነገሩ በተጨባጭ ማየት ይቻል ዘንድ በህዳር ወር ከሚገኙት ተግባራት መካከል ጥቂቶችን እንይ። ገበሬው በአብዛኛው የገብስ አጨዳና የባቄላ ሰበራ ስራውን የሚያከናውነው በህዳር ወር ውስጥ ነው። በዚህ ጊዜ እረኞች ከወፍ እኩል ማልደው በመነሳት ከብቶቻቸውን አዲስ በታጨደው የቃርሚያ ማሳ ላይ ያሰማራሉ። ከብቶቹ በእህሉ መካከል ተደብቀው የከረመውን ለምለም ሳር ሲነጩ፣ እረኞች እሸት ፍለጋ ይሰማራሉ። ቀዳሚ ምርጫቸው የሚሆነው ደግሞ የስንዴ ነዶ ክምር ነው። እረኞች ሰው እያያቸው ነዶውን ከክምሩ መዘው አይወስዱም። በመሆኑም ነዶውን ተደብቀው ከክምሩ ከመዠረጡ በኋላ በሁለቱ እግሮቻቸው ላይ ያስሩታል። በሚራመዱበት ጊዜ ከዛፍ ወይም ከአረ ጋር ተጠላልፎ እንዳይጥላቸውም ዱላቸው እንደ ምርኩዝ በመጠቀም የክረምቱን ጎርፍ በደቀደቀው ቦይ እየተሽለኮለኩ ይሄዳሉ። ሰዋራ ቦታ ላይ ሲደርሱ ያመጡትን የስንዴ ነዶ አንድ ላይ ያሰባስበው ከቀበሮ ጉድጓድ ውስጥ ከከተቱት በኋላ ሰው እንዳያውቅባቸው በሾህና በሳር ያለብሱታል። ከዚያም በኋላ ማለዳ ማለዳ ህዳር የሚያጥሩ በማስመሰል አንኩቶቻቸውን ያነክቱታል። ለረኛው የጥቅምትና የህዳር ወራት ብርድ መከላከያ እሸት፣ አንኩቶና ጥብስ ናቸው። አንኩቶና ጥብስ በሁሉም አካባቢዎች የሚዘወተሩ ቢሆንም በይበልጥ ግን እንኩቶ በደጋው ጥብሱ በቆላው ይዘወተራል። በተለይ የማሽላ እሸት ማርና ወተትን ያስንቃል። በወራ ህዳር እረኞች ከአዋፍ አፍ ጠብቆ ለፍሬ ከደረሰው የማሽላ እሸት መቅመስ ሲጀምሩ ወዘናቸው ሁሌም ይለወጣል። ፊቱ ይወዛል፣ ያበራል፣ ደረቱ ይሰፋል፣ ድምፁም ሳይቀር ይቀየራል። ይህ የሰውነት ለውጥ በሴቱም በወንዱም ላይ እኩል ይታያል። በአጠቃላይ በህዳር ወር የወጣቶች ገላ በራሱ ያሽታል። እዚህ ላይ ሁሉም የእህል አይነቶች እሸቱ የሚበላ አለመሆኑን ማወቅ ያስፈልጋል። ለምሳሌ ከገብስ አይነቶች በተለይ ለእሸትነት የሚመረጡት ገበሬ አይበላሽ፣ ርኢ የተባሉ ዝርያዎች ሲሆኑ ከስንዴ ደግሞ ጭራ ፈረስና ወርደህ በአይኔ መጥቀስ ይቻላል። የማሽላ እሸት ግን ከመብላት አልፎ ለወጣቶች እንደ ፍቅር መገለጫ ሆኖ ያገለግላል። አንድ ወጣት ልቡ ለከጀላት ኮረዳ መውደዱን ልቡ በፍቅሯ መንደዱን ከሚገልጽባቸው መንገዶች አንዱ የጥንቅሻ አገዳና ምርጥ ማሽላ እሸት በገጸ በረከት መስጠት በመቻሉ ነው፣ ፍቅሩን የሚገልጸው በምርጥ እሸትነታቸው ከሚታወቁ የማሽላ አይነቶች መካከል ጉበቴ፣ ጡዑማይ፣ አልበሽኝ፣ ወተትና በጉንጩ የተባሉትን መጥቀስ ይቻላል። እሸታቸው የሚበላ የማሽላ አይነቶች አንድ የሚጋሩት የወል ባህሪ ያላቸው ሁሉም ሰውነታቸው ገንቢና የወሲብ ስሜትን የሚቀሰቅሱ ናቸው። በዚህ በኩል አውልብኝን የሚወዳደረው የለም። ይህ የማሽላ አይነት ለማሽላ ተብሎ ከሌላ የማሽላ አይነት ጋር ተደባልቆ ካልሆነ በስተቀር ራሱን ችሎ አይዘራም። መልኩ ቆልመም ያለ በመሆኑ በሚያሸትበት ወቅት ከሌላው ማሽላ አይነት ተለይቶ ማወቅ ይቻላል። አውሊብኝ በጣም እጅግ የተወደደና የተመረጠ የእሸት አይነት ቢሆንም መበላት ያለበት በልክ ነው። ምክንያቱም ደጋግሞ ከበሉት ወሲባዊ ስሜትን በከፍተኛ ደረጃ የሚቀሰቅስ ነው። ለዚህ ነው አውሊብኝ መብላት በብልሃት የሚባለው። አሁንም በጀመርነው የህዳር የእረኝነት ጉዳይ ላይ እንቀጥል በምዕራብና በምስራቅ ሐረርጌ የወጣቶች ዘንድ ሸጉጌ የአካባቢው ባህላዊ ዘፈን እየጨፈሩ በማሽላ ውሸት ማሳ ላይ ያለ ከልካይ ውለው የሚያድሩበት ጊዜ ይኸው የህዳር ወር ላይ ነው። በትግራይና በጎንደር ቆላማ አካባቢዎችም እረኞች ከብቶቻቸውን ይዘው ውጭ የሚያድሩበት ቀን ቀን በአውድማው ዙሪያ በተከመረው ገለባ ትግል የሚያደርጉበት የእሸት ጡንቻቸውን የሚያፈረጥሙበት የመጀመሪያው ጊዜ የህዳር ወር ነው። የሰሜን ሸዋ ኦሮሞና አማራ እረኞች በህዳር ወር የሚፈጽሙት ተግባር ግን ለየት ያለ ነው። ማሽላው ሲያሽት እረኛው አመታዊ የህዳር ድግስ ዝግጅቶቻቸውን ለማሰናዳት ሽርጉድ ማለት የሚጀምሩበት ወቅት ነው። እረኛ ሁሌ የእሸት ማሽላና ጥንቅሽ አገዳ እየቆረጠ ያመጣል። ከእረኞች መካከል ፈቃደኛ የሆነ ከቤቱ ማሰረው ሰርቆ ያመጣል። ሌሎቹ እንደየችሎታቸውና እንደየአቅማቸው ከየቤታቸው ሽንኩርት ድን ብላል በሶ ብላል ቃሪያና የመሳሰሉት ቅመማ ቅመሞችን አትክልቶችን ያቀርባሉ። የመጣውን ቅመማ ቅመም በልሙጥ ድንጋይ ላይ ከፈጩና ማሽላው ከተንቀረቀበ ወይም ፍሬው ከገለባው ከተለየ በኋላ አንድ ላይ በማሰሮው ውስጥ ይጨምሩታል። በመቀጠል እረኞች ያመጡትን ጥንቅሽ እየጨመሩ ማሰሮ ውስጥ ያጠራቅሙታል። የሚበቃውን ያህል ጭማቂ እንደተጠራቀመ የማሰሮ አፍ በዋርካ ቅጠል ያስሩታል፣ ወይንም ያፍኑታል። በላዩ ላይም በኮባ ቅጠል ይታሰራል። በመጨረሻም ማሰሮ መሬት ውስጥ ይቀብሩታል። የተቀበረበት ቦታ እንዳይታወቅ ላዩ ላይ ጠፍጣፋ ድንጋይ ለምልክት ይቀመጥበታል። ከሶስት ቀናት በኋላ በሥራው የተሳተፈረኛ በተገኘበት የግብዣው ሥነ ሥርዓት ይከናወናል። በቅድሚያ ማሰሮ ከተቀበረበት ይወጣል። የተሸፈነበት ቅጠል ገለጥ ሲደረግ በቅመምና በጥቅሽ ጭማቂ ያበጠውን የማሽላ እሸት አትር አትር አክሎ አይኑን እያጉረጠረጠ ብቅ ይላል። ከዚያም የአብይ ዛፍ ቅጠል መሬት ላይ ይነጠፍና እሸቱ ይዘረገፋል። እረኛ ሁሉ እንደ ማንኪያ የሚያገለግለውን ደረቅ የማሽላ ቅርፊት እየያዘ መመገብ ይጀምራል። ከዚያ ውጪ እሸቱን በእጅ መንካት ፈጽሞ ክልክል ነው። በዚህ መልክ የሚዘጋጀው የማሽላሸት ተበልቶ አይጠገብም፣ ተበልቶ አይጠገብም ነው የሚባለው። እንግዲህ ህዳር ለምን የእረኞች ወር እንደተባለ ከላይ ለአብነት ያህል ያነሳ ነው፣ ድርጊቶቹ እንደ ማስረጃ ሊሆኑ ይችላሉ። ህዳር ሲነሳ የህዳር መታጠን ጉዳይ መወሳቱ የግድ ነው። አዲስ አበባ በህዳር 12 ቀን አንዴ ትታጠናለች። ግን ህዳር ለምን ይታጠናል? በዚህ ጉዳይ ላይ ብዙ ተብሏል። በተለይ በአዲስ አበባ የሚከናወነው የህዳር 12 ማዕጠንት በአንድ ወቅት በከተማይቱ ተከስቶ ከነበረው የህዳር በሽታ ጋር ተያይዞ እንደመጣ የሚነገሩ ታሪኮች ብዙ ናቸው። በእርግጥ ግን የህዳር ሲታጠን ጉዳይ ከህዳር በሽታ በኋላ የተጀመረ ልማድ ነው ወይንስ ከዚያ በፊት? አንዳንድ የእድሜ ባለጸጎችና የቤተ ክህነት ሊቃውንት እንደሚሉት የህዳር መታጠን ጉዳይ ከህዳር በሽታ በፊት ቢሆን የነበረ የቆየ ልማድ ነው ይላሉ። በገጠሪቱ ኢትዮጵያ በክረምት የታረመው አረም በማሳው ዳርና ዳር ነው የሚከመረው። ይህ የአረም ክምር በጥቅምት ወር መድረቅ ይጀምራል። የማለዳው ብርድና ውርጭ የማይለየው ደግሞ በጥቅምትና በህዳር ወር ላይ ነው። ውርጩ ከሰው አልፎ እህሉን የሚጎዳበት ጊዜ አለ። ገበሬው ታዲያ አንድም ራሱን ከብቱን ለመከላከል አንድም አካባቢውን በማሞቅ አዝመራውን ከአመዴ ለመከላከል ማለዳ ተነስቶ በማሳው ዙሪያ የተከመረውን ደረቅ አረም ያቃጥላል። ይህ ሂደት እስከ ህዳር ወር መጨረሻ ድረስ ይቀጥላል። የአካባቢው ሰው ሁሌ በማሳው ዳርና ዳር እሳት ስለሚያቃጥል፣ አካባቢ ሁሌ በጢስ ይታፈናል፣ ወራ ህዳርም ይታጠናል። ዘወትር ማለዳ የሚከናወነው የማጠንት ሥራ ገበሬው እረኛው ከእርሻው እሸት ጋር እየጠበሰ እንኩቶ እያነኮተ ቁርስ ብጤም ይቀማምሳል። የህዳር ዝክረ ታሪክ ብዙ ነው። ቅዱስ ያሬድ ወራትን ሳምንታትን፣ ዕለታትን እየሸነሸነ ባስቀመጠበት የድጓ ድርሰቱ የመጀመሪያዎቹ የህዳር ሳምንት ቀናት በወርኃ ጽጌ ወይንም የአበባ ጊዜ ውስጥ ያካትታቸዋል። ቀሪውን የህዳር ጊዜ ደግሞ ዘመና አስተምህሮ ይለዋል። የዝግጅት፣ የመሰናዶ፣ የማስተማር፣ የምህላ፣ የይቅርታ መጠያየቂያ ጊዜ እንደማለት ነው። ገበሬው በህዳር ውስጥ የሚጠላውና የሚፈራው ነገር ቢኖር ዝናብ ነው። አልፎ አልፎ ወቅቱ ያልሆነ ዝናብ እየተከሰተ ልፋቱን መና ያስቀርበታል። የጎበዝ ሹም የህዳር ጉም ሀገር ይደረግም፣ ከህዳር ዝናብ የህዳር አንበጣ ይሻላል፣ የህዳር ዝናብ የታህሳስ ጀንበር የሚሉና የመሳሰሉ ተረትና ምሳሌዎች የህዳር ዝናብ ለገበሬው ደመኛ ጠላቱ መሆኑን አመላካች ነው። የሰነፍ ሰው ተስካር ውሃ ያስወስዳል በህዳር የምትለዋ ተረት ግን ህዳር የስራ ጊዜ እንጂ የዋዛ ፈዛዛ ወቅት አለመሆኗን ለማሳየት የተነገረ ነው። በተረፈ ህዳር ተለያይተው የከረሙ ዘመዶችም የሚገናኙበት የጥጋብ ወር ጭምር ነው። አንዳንዴ በስራ ፋታ ማጣት የተነሳ ሳይበሉ ውለው የሚያድሩበት አጋጣሚ እንዳለ ሳይረሳ ነው። ታዲያ እንደዚህ አይነት ሁኔታ ሲያጋጥም የሐምሌ ውሃ ጥም የህዳር ረሃብ የደረሰበት ያውቀዋል ተብሎ ማለፍ ነው። ታዲያ ቀደም ሲል ለተነሱ ሀሳቦች የሚነሱ ተረትና ምሳሌዎች ግን የወራት ራስ ህዳርና ታህሳስ፣ ሰኔ መቃጠሪያ ህዳር መገናኛ የሚል መሆን አለባቸው። የህዳር ስራ እጅግ ብዙና አትካሚ ከመሆኑ የተነሳ ፀሐይ ከጠለቀች በኋላም ቢሆን ጨረቃ እስካለች ድረስ አጨዳው ይቀጥላል። ከስራው ስፋት አንጻር ገበሬው አጨዳውን በደቦ ወይም በህብረት በመሆን ነው የሚያከናውነው። ራብ ሲለው ጠላውን እየተጎነጨ ደከም ሲለውም ዳቦውን እየገመጠ በሥራ ያሳልፋል። ይበላሃል ጅቡ፣ ይበላሃል ጅቡ፣ የማይበላ መስሎሃል ይጎረድመሃል፣ የነገሌ እርሻ እናድርገው ቅብሻ፣ የወንዶቹ ክምር እያደረች ጭምር በማለት ያዜማሉ። በተረፈ በህዳር ወር ውስጥ በርካታ ታሪካዊና መንፈሳዊ ክዋኔዎች ተፈጽመዋል።